ብስራት ሁለት እጁ። ተማሪዎች ከትምህርት ገበታቸው እንዳያቋርጡና የተሻለ የትምህርት አቀባበል እንዲኖራቸው የተማሪዎች ምገባ ፕሮግራም መጀመሩ የጎላ አስተዋጽኦ እንዳለው ተገለጸ። በምስራቅ ጎጃም ዞን በሁለት እጁ እነሴ ወረዳ ትምህርት ጽህፈት ቤት በድመት ገደል ትምህርት ቤት የተማሪዎች ምገባ ፕሮግራም ተጀምሯል። በዚህም ተማሪዎች ከትምህርት ገበታቸው እንዳያቋርጡና የተሻለ የትምህርት አቀባበል እንዲኖራቸው የተማሪዎች ምገባ ፕሮግራም መጀመሩ የጎላ አስተዋጽኦ እንዳለው ተገልጿል። በፕሮግራሙ ላይ አግኝተን ያነጋገርናቸው የተማሪ ወላጆች የተማሪ ምገባ ፕሮግራም በመጀመሩ መደሰታቸውን ጠቁሞ አጀማመሩ ጥሩ በመሆኑ ቀጣይነት እንዲኖረው የበኩላቸውን አስተዋጽኦ እንደሚያደርጉ ተናግረዋል። ስሜ ታዝሞሳ ይባላል እና በድመት ገደል ትምህርት ቤት ዛሬ ጥሩ ስራና ጥሩ እንትን አይቻለሁ። ቆንጆ ነው፣ ቆንጆ ነው። እኛም በወላጅነታችን ደግሞ አስፈላጊውን ነገር እንረዳለን፣ እንረዳዳለን ነው። ሕጻናቶች አመጋገባቸው፣ አገማመጣቸው ሁሉ ነገር በጣም አስደስቶናል። ወደፊትም እንደዚሁ እንዲቀጥል ብለን የምናስበው ደስ ብሎኛል። ነው ስሜ ያው የድመት ገደል ትምህርት ቤት ማልጻናት በጣም ደስ የሚል ነው፣ በጣም ደስ ብሎናል ወላጆች። እኛም ደግሞ ለሚመጣው ደግሞ ዝግጅቱ እንዲቀጥልልን በጣም ደስ እያለ እኛም ደግሞ ወላጆች የተባሉ የምንረዳውን በደስተኛ እንረዳለን። ዝግጅቱን በጣም ደስ የሚል ነው። እናመሰግናለን። የወረዳው ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ተስፋ አዲስ የተማሪዎች ምገባ ፕሮግራም የተጀመረው በድመት ገደል ትምህርት ቤት ውስጥ በሚገኙ ቅድመ መደበኛ ተማሪዎች ሲሆን በቀጣይ ይህንን ተግባር ትምህርት ቤቶች በባለቤትነት ይዘው በውጤታማነት እንዲያስቀጥሉት ከተማሪ ወላጆች ጋር በመተባበር እንሰራለን ብለዋል። ምናልባት ዛሬ እንግዲህ በተቋማችን የተማሪ ምገባ አስጀምረናል። የተማሪ ምገባ ያስጀምር ነው በዘጠና ስምንት ተማሪዎች ነው። እነዚህ ተማሪዎችም ቅድመ ለመደበኛ ናቸው። አልሞስት የምገባ ፕሮግራሙ ከጀመረ ትንሽ ሌሎች ዞኖች ሌሎች ክልሎች ላይ ቆይቷል። እኛ ላይ እኛ ክልል ወይ ደኛ ወረዳ ግን በዚህ አመትና ዛሬ አስጀምረናል። ተግባሩ ፕሮግራም ስለሆነ የሚቀጥል ነው። ወደ ሌሎች ተቋማት የሰላሙ ሁኔታ ወደ ነበረበት እየተመለሰ የሚመጣ ከሆነ ተግባሩን አጠናክረን እንቀጥላለን። ወደፊት የምናደርገው በተለይ ትምህርት ቤቶቹ ተግባሩን ራሳቸው አስችለው እንዲኖሩት እንፈልጋለን። ይህ ማለት ደግሞ ኦልሞስት ኒውትሪሽንን ማጠናከር ስለሆነ ወደፊት ራሳቸውን ችለው እንቁላል እያመረቱ፣ ወተት እያመረቱ ፕሮግራሙን እንዲያስቀጥሉት እንፈልጋለን። ስለዚህ የተማሪ ምገባችንን ያስጀመርን መሆኑን ለማወሰር ነው። የወረዳው ዋና አስተዳዳሪ ተወካይና የአስተዳደር ጽህፈት ቤት ኃላፊ አቶ የፀዳው አስማረ በበኩላቸው የተማሪዎች ምገባ ፕሮግራም መጀመሩ ዋና ዓላማው ተማሪዎች የተሻለ የትምህርት አቀባበል እንዲኖራቸው ለማድረግ ነው። ፕሮግራሙን ለማስጀመር ወረዳው በጀት መድቦ እየተንቀሳቀሰ መሆኑን ጠቁመው ከቅድመ መደበኛ ተማሪዎች በተጨማሪ ሌሎች ተማሪዎችን ተጠቃሚ ለማድረግና ፕሮግራሙን አጠናክሮ ለመቀጠል የተቋቋመውን ኮሚቴ በማገዝና ሀብት በማፈላለግ በኩል የአካባቢው ማህበረሰብ፣ የትምህርት ባለድርሻዎች፣ ሌሎችም የጋራ ርብርብ ማድረግ እንዳለባቸው ገልጸዋል። ተማሪ ምገባ ፕሮግራማችን በመጀመሪያ የጀመር ነው። እንደወረዳ በህብረ ሰላም ቀበሌ በድመት ገደል የመጀመሪያ ደረጃ ትምህርት ቤት ነው። ይህ ሲሆን በዋናነት ዓላማ አለው የተማሪ ምገባ ተማሪዎችን የትምህርት አቀባበላቸው የተሻለ እንዲሆኑ በአራት ሰዓት ላይ ሊሆን ይችላል ጠዋት ሊሆን ይችላል። የተማሪ ምገባ ፕሮግራማችን አስፈላጊ ነው በሚል ከሚመለከተው ባለድርሻ አካል አድርጋ በመነጋገር ይህም ፕሮግራም የጀመር ነው። ይሄ ሲሆን ራሱን የቻለ ኮሚቴ ያለ ይሄን ሊያስቀጥል የሚችል የትምህርት ቤት ማህበረሰብ ራሱ ድርሻ አለው። ወረዳ ላይ ያለ ከበጀት መበደብ ጀምሮ ድርሻ አለው። ይህም ብለን ለዚህ ፕሮግራም የአብይ ኮሚቴ ቴክኒክ ኮሚቴና፣ የሀብት አሰባሳቢ ኮሚቴ ያለው። የሀብት አሰባሳቢ ኮሚቴ ምንድን ነው የሚያደርገው? በጥሬ ገንዘብ ሊሆን ይችላል፣ በማቴሪያል ሊሆን ይችላል። ማህበረሰቡን ያወያያል። ካወያየ በኋላ የሰበሰበውን ወደ ህጻናት አስፈላጊ ነው ወደሚል ምግብነት ይቀይራል ማለት ነው። ቀይሮ ያቀርባል። ይሄ ሲሆን የሚገጥሙ ተግዳሮቶች አሉ። ከተማሪ ወላጆች ጋር መነጋገርና መወያየት ማስፈለግ ዛሬ የተማሪ ወላጆችን ያው ከሙሉ በሙሉ ተገኙ ባይባልም ይህን የተማሪ ምገባ ማስጀመር ፕሮግራም ላይ ተገኝተው አስተያየትም ሰጥተዋል። አይደለም ወረዳውም፣ ባለሀብትም ሊሆን ይችላል የዚህ አካባቢ ተወላጅ ሰዎችም ለዚህ ፕሮግራም ማስጀመር ወይም ማስቀጠል ውጤታማ እንዲሆንና ዘላቂነት እንዲኖረው በየጊዜው የግንዛቤ ፈጠራ ስራ መሰራት መቻል አለባቸው።